ሹፍ ሮማ ቲማቲም በበጋ ግንቦት ነው። እንግዲህ እንግዲሁይ እንግዲህ ያለንበት ግንቦት ነው። በጣም ኃይለኛ ፀሐይ ነው ያለው። እንግዲህ መሬቱ እንደሚመስል ያለ ውሃ ጥማት አለበት። ድርግጥ ሞተር የለም ውሃ የለም ዝም ብሎ በቃ። ግን ያው እስከ ዛሬ ከጠጣ አንድ ዛሬ ስምንተኛ ቀኑን ይዟል። ውሃ ከጠጣሰ ስምንተኛ ቀኑን በሞተር ነው። የሞተር ውሃ ደሞ አይቆየም። ያው አያያዙ ግን እንደዚህ ነበር። እንግዲህ ይሄ ነው ይዟል አሁን የተለቀመለት ነው እንግዲህ፣ የተለቀመለት ነው። እዚህ ጋር ተመልከት፣ ይሄ እንግዲህ ምን እንደሚመስል ማለት ነው። አዎ፣ እስኪ ሹፎው አሁን ይሄ ግንቦት ቲማቲም የሚመስለው። በዚህ ላይ በጣም ሐሩር ነው፣ በጣም ፀሐይ ነው። እንዳለ እንዳለ ይሄ ነው እንግዲህ በግንቦት በዚህ በፀሐይ ከዛ ልጅ ደግሞ አለ። ይሄ ተተከለ ገና አሁን ሀያ ቀኑ ነው። ይሄ ይሄ ሀያ ቀኑ ነው። ይሁን ዳስት እንደ የሚወዛወዙ እንጂ በጣም ሮማ ቲማቲ በጣም ለበረሃ እንደሚስማማ በጣም በቃ አየህ ነው ያው ትንሽ የውሃ እጥረት ኖሮ ተቋቋመ። ግን ያው መተካት መችልም የያዘውን ይዟል። ውሃ እጥረት ነው እንጂ በጣም ተክሉ በጣም በጣም ለዚህ ሀገር በጣም የሚመች በጣም የሚመች ነው።